ፈረንሳይን ጨምሮ የአውሮፓ ህብረት አባል ሀገራት በአማራ ክልል እያደረጉት ያለውን የልማት ትብብር አጠናክረው እንዲቀጥሉ የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ጥሪ ያቀረቡ፣ በሰሜኑ ጦርነት የተጎዱ አካባቢዎችን ታላሚ ያደረገ የምርጥ ዘር አቅርቦት ከማከናወን ጀምሮ ለመልሶ ማቋቋም ስራ የሚያግዙ ፕሮጀክቶችን ተግባራዊ እያደረገ መሆኑን በኢትዮጵያ የፈረንሳይ አምባሳደር ረሚ ማርሸዋ ተናግረዋል። ስማቸው ሸቴ ተጨማሪ አለው። የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ በኢትዮጵያ የፈረንሳይ አምባሳደር ረሚ ማርሻዋና የአውሮፓ ህብረት ተወካዮች ጋር በጽህፈት ቤታቸው ውይይት አድርገዋል። በአማራ ክልል እያደረጉት ያለውን የልማት ትብብር ለማስቀጠል ያለምና የፈረንሳይ መንግስት የቅዱስ ላሊበላ አብያተ ክርስቲያናትን ለመጠገንና ና ጣራውን ለማንሳት እያደረገ ያለውን ጥረት በተመለከተ ነው ውይይት ያደረጉት። ፈረንሳይን ጨምሮ የአውሮፓ ህብረት አባል ሀገራት ከኢትዮጵያ ጋር ለረጅም ዓመታት የዘለቀ ወዳጅነት እንዳላቸው ያነሱት ርዕሰ መስተዳደር ዶክተር ይልቃል ከፋለ በልማትና በመልሶ ግንባታ ስራዎች ከአማራ ክልል መንግስት ጋር በትብብ ትብብር እንዲሰሩ ጥሪ አቅርበውላቸዋል በአሁኑ ወቅት በጦርነቱ ከደረሰብን ጉዳት ለማገገም ጥረት እያደረግን እንገኛለን በመልሶ ግንባታና ማቋቋም ስራችን ከቤት ንብረታቸው የተፈናቀሉ ዜጎችን በመመለስ በኩል የክልሉ መንግስት የተቻለውን ጥረት እያደረገ ይገኛል ፈረንሳይን ጨምሮ የአውሮፓ ሀገራት በመልሶ ግንባታና ማቋቋም ስራችን ያሳዩት ቁርጠኝነት የሚደነቅ ነው ይህንን ድጋፋችሁን አጠናክራችሁ እንድትቀጥሉም እንፈልጋለን። በኢትዮጵያ የፈረንሳይ አምባሳደር ረሚ ማርሻዋ እንዳሉት ፈረንሳይና የአውሮፓ ኅብረት የአማራ ክልል ልማት ለመደገፍ እና የመልሶ ግንባታ ስራዎችን ለማገዝ እየሰሩ ነው። በጦርነቱ የተጎዱ አካባቢዎችን ታላሚ ያደረገ የግብርና ምርታማነት ማሳደጊያ ግብዓት ለማቅረብ የሚያስችል ሂደት ላይ እንደሆኑም ነው የተናገሩት። ከፌዴራል ግብርና ትራንስፎርሜሽን ኢንስቲትዩትና ከክልሉ ግብርና ቢሮ ጋር በመተባበር 183 አርሶ አደሮችን ተጠቃሚ የሚያደርግ የምርጥ ዘር አቅርቦት አከናውነናል። የስንዴ የጤፍና የበቆሎ ምርጥ ዘር ላይ ትኩረት አድርገናል። ስለዚህ ትኩረት ያደረግነው በጦርነቱ ጉዳት የደረሰባቸውን አካባቢዎች ነው። የቅዱስ ላሊበላ አብያተ ክርስቲያናት ላይ የተደቀነውን አደጋ ለመታደግ የፈረንሳይ መንግስት የሚያደርገውን የገንዘብ ድጋፍ ከማጠናከር ባለፈም ለቅርሱ ህልውና ስጋት ሆኖ የተደቀነውን ጣሪያ ለመቀየር ጥናት እየተካሄደ መሆኑንም አምባሳደር ረሚ ማርሾ አረጋግጠዋል። ነባሩን የላሊበላ ውቅር አብያተ ክርስቲያናት ጣሪያ ቀላልና የተሻለ አድርጎ ለመተካት ዩኒስኮ አዲስ ጥናት እንድናደርግ ጠይቆናል። የቅርሱን ደህንነት በአስተማማኝ ሁኔታ ለማስጠበቅ ከኢትዮጵያ የቅርስ አስተዳደር ጋር ሶስት ተጨማሪ ጥናቶችን እያካሄድን ነው። ይህ ደግሞ የቅርሱን ህልውና በተሻለ ሁኔታ ለመጠበቅ ከፍ ያለ ፕሮጀክት ነድፈን እየሰራን ነው።

ከሰላም ስምምነቱ በኋላ የተገኘውን ምቹ ሁኔታ በመገንዘብ ከምግብ ዋስትና ማረጋገጥ ባለፈ የማኅበራዊ ተቋማት መልሶ ግንባታ ስራዎች ላይ ድጋፍ ለማድረግ ነው። የአውሮፓ ኅብረት ከፈረንሳይ ጋር በመሆን በጦርነቱ ጉዳት የደረሰባቸውን ሆስፒታሎች ከመጠገን ጀምሮ በዩኒሴፍ ፕሮጀክት ዘርፈ ብዙ ሥራዎችን እንሰራለን። የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱና ከዓለም አቀፍ ተቋማት ጋር ትብብር ያላቸውን በግሉ ዘርፍ የተሰማሩ ተቋማትንም የገንዘብ ድጋፍ እናደርጋለን። will address access to finance for, uh, the private sector. የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለም የክልሉ መንግስት ከዓለም አቀፍ ተባባሪ ሀገራትና ተቋማት ጋር በቅንጅት በመስራት በችግር ውስጥ ያሉ የህብረተሰብ ክፍሎችን ኑሮ ለማሻሻል ቁርጠኛ መሆናቸውን ተናግረዋል። ተግባራዊ የሚደረጉ ፕሮጀክቶች ለታለመላቸው ዓላማ እንዲውሉም በጥብቅ ቁጥጥር የታገዘ ክትትል እንደሚደረግ ነው ያረጋግጡላቸው።